ይቅርታ መብራት ትንሽ ስለተቋረጥ፣ አገልግሎታችንን ያበራለው ቆንጅና። ኮካ ጣልኝ ወንድሜ፣ ኮካ

ንጉሴ ተስፋሁን ማሙሼ። አሁን በቃ ያዝኩት፣ ከዚህ በኋላ ይጠፋብኝ። ንጉሴ ተስፋሁን ማሙሽ ነው።

ውጭ ላይ ያለህ እዛ ሰራ ምናምን እዛ ላይ ጾም አለ። አያችሁ ጋይስ፣ ይጾም ነበረ በፊትም ይጾም ነበር። እና የጾም ጸሎት ነው እንደዚህ እዚህ ትልቅ ቦታ ያለበት። እሺ፣ ለምን ማሙሽ፣ የራስህ ጨዋታ ጨምሯል።

ማፈር ማለት ሰዎችን አፈርካቸው አፈርካቸው አሁን ሲያዩ እያዩ ነው አይደለ? ተሽኮረ መስክ ማፈር ምንድነው? በአማርኛ ሌላ ፈራ

እሺ እሙ ዲቻ ቦይስ መቀሌ ያለን ማለት ነው። ይሄኛው አንተ መደወልም እየደወለ በቃ ም። እንዴት ናችሁ? አመቱ ናፈቃችሁኝ ምናምን ይላል። በጣም ናፍቄህ ነበር እኔ ጃኒ ደህና ነች ብሎ ቴክስት ያደርጋል። በጣም ነው አምትወደኝ? እውነት ከሦስታችሁ በጣም የሚወደው ማን ነው? በጣም ደግሞ የሆነ ዩቲዩብ ቪዲዮ ስንሰራ ባለፈው ስንቀርጽ እሱን እቅፍ አድርጌው እሱን እቅፍ አድርጌው አንተን እቅፍ አላረግሁም ነበርና እቅፍ የዛኔ ዩቲዩብ ስንሰራ አስታውስ። እነሱ ፌንትን አላቀፍኩም ነበረ። እረስችው እኮ ነው። ቪዲዮ ላይ ነው ያየሁት። ባይ ዘ ወይ እና በቃ ተስፋውን ውስጥ የገባ ጋይስ እስከ ከዛን ጀምሮ እሺ ማሚ ነገር በሏቸው። አማሩላ በያቸው፣ አማሩላ የለም የላቸው የሆነ ነገር በሏቸው። የሆነ ነገር የሆነ ነገር በሏቸው። 4600 ሰው አለ፣ 4600 ሰው የኢትዮጵያ ሕዝብ እያያችሁ ነው። እና መጠየቅ የምትፈልጉት ነገር ካለም ጠይቋቸው። ምንም ያለ እ ምንም ያለ ሹር፣ እርግጠኛ ናችሁ?

ነገሮች አመረልኝ ትንሽ ማራረክ ብርቱካኑ መሰለኝ፣ አይ ቲንክ እና በቃ ችግር የለም ነው። እዚህ ጋር እንቀመጥ። ወዴት እንቀመጥ? ወደ እናንተ መዞር እፈልጋለሁ። እንደዚህ ከእናንተ ጋር በዚህ በኩል፣ ይኸኛውን ሰፋ አድርግልልሽ

ቴንኬን እና ጆከር ፈኒ ዩዋስኪ ጆከር ፈኒ እናስገባው። የሚደወልብኝ ስልክ። ሃይ ጆካ እንዴት ነ? ጃኔ የለችም። ኦ ቻው ቻው ቻው። ዛሬ ጥሩ አይደለም። እንደዚህ ካለ

ለቤቷ ሲሄድ እንትን አለች፣ ዘጋችኝ፣ ዘጋችኝ። ጋይስ ንገሩልኝ። እሺ ጃኒ ትወድሻለች በሉልኝ። እንድሪስ ይሄ ሰውዬ ዩዲድ፣ እንዴት ነህ? ኒግኒግ ቨሪ ናይስ ወላሂ። ሰላም ነህ? እንዴት ነህ? ደህና ነኝ። እንዴት ነህ?

ከቪዲዮ አብረን ታወቃቸው እንድሪስ ኦኬ ኦኬ ነው፣ ወቆ ነው በጣም ነው ደስ የሚሉት።